የሞቴ በቃ ልታስለቅሽኝ፣ እኔም ታለሽ እመጣለሁ ብለሽ እንደደወልሽ እኮ ነው። እኔም እራሱ እንትን ያለኝ እራሴ እመጣለሁ ተይ፣ ያታልቅሻል፣ ረብሽኝ እየረበሽኝ እኮ ነው። ተይ እውነት አለሽ አውቃለሽ ታቷል ደግሞ አምና ልታታልቅሽ አንቺ አሁን እኔ አጠገብ ልታለቅሽ ነው። እኔም እኮ ልታስለቅሽኝና ታይ ጀሙ፣ እንዲህ አይደለም እሺ። አይ በቃ የሰው ልጅ ለከት ሊኖረው ይገባል። ግን በቃ ብትችል ማዘሩ አንቺን ላስቸግርሽ የመጣሁት በቃ እኔ አፉ በያታለው ባለችበት ተቀመጥ እኔ ጋር ነበር እንደ ድሮ ሚዲያ የዛብኝ እንዳመጣ አሁን ደግሞ ያንን ጥፋታም ና ስጦታ ስትሰጠሽ ምን ስትልሽ ደግሞ

ከዛበለጠ ደግሞ ምን አለ ከ ያበለጠ ደግሞ ካቷን ደግሞ ሁሉ አመነች፣ የቅራም እንደህዋህነቷ ደግሞ እዚህ ላይ ደግሞ እንዳጠፋች። ምን አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። አልሐምዱ ልላህ። እንግዲህ ላይክ እኔ ያለሁት አሁን በጣም ንዴት ላይ ነኝና ለእናንተ እንደዚህ አይነት ነገር ይዤ ላልመጣ በእንደዚህ አይነት ኬዝ እናንተንም በተመሳሳይ ነገር ምናምን ላለማድከም ብዙ ሞክሬ ነበረ፣ ግን ደግሞ እንዳያችሁት ነውእና መቀመጥ ላይክ በቃ አልተውም ብላኛለች። ክራም ና እኔ ይቅርታ አለ መቀበል ምናምን አይደለም ወይ የሆነ ንቀት ምናምን አይደለም። ትረዱኛላችሁ ብዬ አስባለሁ እና ብትመታኝ ይሻለኛል በዛ ሰዓት ዱላ አንስታ ብትመታኝ ይሻለኛል። እኔ ውስጤ የደማውን የቆሰልኩትን እኔ ነኝ የማውቀውና ለእኔ ምንም አይነት ብጣሽ ገዝታ ስለሰጠችኝ ምናምን በቃ ይቅርታ ምናም ብያት ማስመሰልን ስለማልችልበት እንጂ በዛ ሰዓት እሺ ምናም ብያ ቅፍያት ምናምን መሄድ ይችል ነበረ፣ ግን ማስመሰልን አላቅበትም እኔ ና ውስጤ ለሱ አንድ በፊት ሊሆንም አይችልም። በቃ አላቅም ቤተሰብ ና ተይኝ ብያታለሁ። እንግዲህ ይህንን ሚዲያ ላይ ይዤ የመመጣው ቤተሰብ እሷ ሚዲያ ላይ ይዛ እየመጣች ስለሆነ ነው። እሺ ሁሉንም ነገር እንጂ ይሄ አሁን ሚዲያ ላይ የሚመጣ ነገር አልነበረም። ግን እናቷን ትሰማታለች፣ ከማንም በላይ እናቷን ታከብራታለች፣ እናቷን ትወዳታለች። ታውቃላችሁ። እና በእናቷ ነው የሚሄድባት። እኛ ፋሚሊ ማንም አያውቅም። በእንደዚህ አይነት ኬዝ ማንም እንዲያውቅ አልፈልግም። ኢክሩ ጋር መጥፎ ጥላቻ እንዲኖራቸው አልፈልግም። ምንም አይነት ነገር ደግሞ ዛሬ ትጣሉ እንዲባል አልፈልግም። እናተ ሚዲያ ተከታታይ አይደለችም። አልሐምዱሊላ። ብትከታተል ኖሮ ዛሬ ይህኔ የት ተደራርሰን ነበረ። ግን አልሐምዱሊላ ከእንደዚህ አይነት ነገር ነጻናትና ያ ያ ነገር ትንሽ ጠቅሞኛልና፣ በቃ ቤተሰብ አብዛኛው ብዙም ሰው አይ እንደዚህ ስለኛ ነገር ማለት ነው። እና እናንተ ባላችሁበት እናቷ ጋር ሂጄ ደውዬላታለሁኝና የለችም ሱቅ ናት ብላኛለች። እቤት ሂጄ እሷ እና ከምላት አያምርም እና እኔ ያሉበት ልሂድና ማዘርጋ እንዲከለክሉልኝ ምናምን ለነሱ እነግራቸዋለሁ ማለት ነው። ሚኪ እኔ ከምንም በላይ ደግሞ የገረመኝ የሚኪ ያቃል እንዴት እንዳያመመኝ። ከኔ በላይ እሱ ነበር የተሰበረው። ከኔ በላይ እሱ ነበር ያመመው። ኢቭን ነገራቶቹን ሰምቶ ማለት ነው ቪዲዮን ወደ ኋላ ተመልሶ አይቶ እሱ ነበር በጣም የተናደደው። ዛሬ ግን ምንም እንዳልተፈጠረ ምንም አቅሎት፣ ሶሪ ቢያት በቃ ምናምን። ቀላል ነው እንደዚህ ልቤን ሰብሮ፣ ቀላል ነው እንደዚህ አፉ ምናምን መባል አላቅም። እንትን ግን እሱ ኦረዲ አልቋል። እኔና እሷ ነገር አክትመዋል። በቃ ተዘግቷል። ምንም አይነት ነገር እኔና እሷን እንትን ሊለን አይችልም ዛሬ ምንም አይነት ነገር እኔ እና እሷን ላይክ ወደ ነበርንበት የሚመልስ ነገር አይኖርም። ያ ማለት ውስጤ ጥላቻ ምናምን አይደለም። እሺ ቤተሰብ፣ እኔ ሙስሊም ነኝ፣ ለእንደዚህ አይነት ነገር ቦታ አልሰጥም። ግን ደግሞ አብሪያት መሆን አልችልም። በቃ ባለችበት ይቅር ብያት አለሁኝ ነው ያልኳት። ያኔም በራሴ ቪዲዮ ይቅር ብዬሻለሁ፣ ግን አትድረሽብኝ፣ በቃ ነው ያልኳት። ግን ልትተው ስላልቻለች ነው እና ዛሬ እናቷ ጋር ሂጄ፣ ከዚህ በኋላ እርግጠኛ ነኝ ተመልሳት መጠን ብዬ አስባለሁ። ና ለማዘር ሂጄ፣ ሁለተኛ ኔጋ እንዳት ደርስ እንዲከለክሉልኝ ነግራችኋለሁ። አብረን እንሄድ ተከታ ዘር መቸማ የዋሹኝም የለችም ሱቅ ናት ብለውኛል እና ለዛ ነው

ሰራዊቶች በጣም ነው ማከብርሽ፣ ምናምን ግን እንድንለያይ ምናምን አልፈልግም። ቤተሰብ መሀል ይሄ ነገር እንዲገባ አልፈልግም። አንቺ ሁሉንም ነገር ስለምታውቂ ነው የመጣሁት እንጂ እኔና ኢክራም መሀል ስለሚፈጠረው ነገር ባታውቂ ደስ ይለኝ ነበር። ግን ሁሉንም ነገር ስለምታውቂ፣ ሚዲያም ሁሉም ሰው ስለሚያውቅ ልንገርሽ ብዬ ነው የመጣሁትኝ እና ከባለፈው ከተቀያየምን በኋላ እኔና ኢክራም መሀል ሰላም ሊወርድ አልቻለምና ትላንትና ከሚኪ ጋር ወልሽ ጠርታኝ ነበረ፣ በሰው ማለት ነው። እና ሲሄድ ስጦታ ምናምን ይዛ መታ አልተቀላይክ፣ በቃ ትቻት ሄድኩኝ። ያም አያስፈልግም። እኔ ላይክራም መጥፎ ሰው አልነበርኩም፣ ታውቂያለሽ። በእህትም ቦታ እህት፣ በጓደኛም ቦታ ጓደኛ። ግን ለእኔ እሷ ግን እንደዛ አይደለም ያለችኝ። እና መጥፎ ስም ነበር የሰጠችኝ ሚዲያ ላይ ባይሆን ኖሮ ችግር አልነበረውም። አይሰጠችኝ ሚዲያ ፊት ነው ያዋረደችኝ። እሷ እኮ አለማዋቋ ነው እንጂ እኮ አይ ማዘሯ አይደለም፣ አውቃው እኮ አይደለም። ከብረት ዝገት፣ ከሰው ልጅ ስህተት ደግሞ አይጠፋም። ይቅርታ ደግሞ አለች ይሻላል። ይቅርታም ደግሞ ቤት አይደለም። ስጦታም ደግሞ መቀበል ነበረብ። ስጦታ እኔ ልቤን ይጠግነዋል ቢሆን ይጠግነዋል። አይጠግነውም። ያ አይደለም ለምሳሌ አንድ ጓደኛሽ በጣም የምትወጃት ጓደኛሽን፣ ለአንቺ ብዙ ዋጋ የከፈለች ልትሆን ትችላለች፣ ያልከፈለች ልትሆን ትችላለች። በጣም የምትዋደዱ ግን ሚዲያ ፊት ይዘሽ መተሽ ታውቂያለሽ። ስለሷ ማንነት ማን እንደሆነች ታውቂያለሽ። ግን ቆሞ ቀር ብላ እኔን አሁን ምንም ነገር እኔን አይጠግነኝ ምንም ነገር። ግን እሺ ችግር የለውም አለፈ፣ ያ ነገር ሁሉ አልፏል። ያንን ሁሉ ነገር እኔ ማስ ደግሞ በአለመዋቋን እሱን ደግሞ ተጸጽታም አይደለም ይቅርታ እየጠየቀች ከዛ በለጠ ደግሞ ምን አለ ከቀርታ በለጠ ደግሞ ደግሞ ሁሉ አመነች። አይ ማዘራ እንደ ህዋህነቷ ደግሞ እዚህ ላይ ደግሞ እንዳጠፋች ምንም ተቆጥቻታለሁ። በጣም የሚገርመው አንቺ እንኳን ስትናገሪት ተሸንፋ ሳይሆን ኦዲየንስን ነበር ይቅርታ አስጠይቀ ነበር። ኦዲየንስን ማለት ነው። ኦዲየንስን አይደለም የሰደበችው እኔን ነበር ላለ መሸነፍ። ያንን ራሱ ይቅርታ የምታይ ጠየቀችኝ። ኦዲየንስ በጣም ስለጨሆባት በቃ እስቲ ታላ አይደለ አይ ነው ማዘራ ስለሆነ ነው። ይውጣልኝ ነገር ነው ያን ነገር ያደረገችው። አይ እኔ ስለማቅ ነው ሰው ልጅ ማለት አይደለም። በቃ እንደዛ አይደለም። እኔ ስለማቅ ነው የሰው ልጅ ማለት ነው። ሴት አይደለችም። ምክሩ ደግሞ አመነች ጋርበት ነው። ቅርጣደስም በመፍራት አይደለም አንቺ ምስኪን አንቺ ንጹህ ስለሆንሽ ነው። ወላሂ አንቺ በጣም ንጹህ ስለሆንሽ ነው። አለይም ይክራም ደግሞ ይህን በመሳሳታ ደግሞ እኔም ደግሞ ብያታለሁ፣ ተቆጥቻታለሁ። አሁን ደግሞ ያንን ጥፋታምና ስጦታ ስትሰጥሽ ምን ስትልሽ ደግሞ እኔ ምንም አይነት ነገር አጣኔ። አይ ችግር የለውም እኔ እኔ ላይ የሚፈርድ የፈለገ ሰው ይፍርድ ችግር የለውም። ግን ደግሞ እንደሷም አንቺም እንደ ልጄ ነው ማየሽ። እሷም ልጅ አደለች እንጂ ከእሷ ጋር አኮ ለይቼሽም አላውቅም። አሁን ደግሞ አይዞሽ፣ እሺ። ለዚህን እንጥፋት ደግሞ ተከሰሻለች። እኔ ምንም አይነት ካሳ ምናምን አልፈልግም። ካሳ አደለም። አይ በቃ እኔ ስህተቷን ደግሞ አምናለት። እኔ አጠገብ ልታለቅሽኝ፣ እኔም እኮ ልታስለቅሽኝ ነው ታይ ጀሙ፣ እንዲህ አይደለም። በቃ የሰው ልጅ ለከት ሊኖረው ይገባል። ግን በቃ ብትችል ማዘር፣ አንቺን ላስቸግርሽ የመጣሁት በቃ እኔ አፉ ብያታለሁ፣ ባለችበት እቀመጥ እኔ

ያላትን ቦታ ግን እኔ እሷን አሳልፌ መስጠት አልፈለኩም። ምክንያቱም አታልቅሽ ተይ፣ በቃ ሁሉም ነገር ያልፋል እኮ። አሁን እኔ ቆጣታለሁ፣ እሷም ደግሞ ተጸጽታ እኮ ይቅርታ ጠይቃለች እኮ። በአላህ እማማ ተይ፣ ጀሞ ተይ፣ በቃ ልታስለቅሽኝ ነው። እኔንም ተይ፣ በቃ እኔንም ልታስለቅሽኝ ነው። ምን መሆንሽ ነው?

እኔ እና እሷ ታርቀን ምናምን ሌላ ችግር እንዲፈጠር ትፈልጊያለሽ? ችግር አይፈጠ አይፈጠ እኮ እንዲፈጠር አፈልግ ማለት። በቃ አሁን እኔ ብቻ የመሆን ራሴ ማዳመጥ ነው የምፈልገው። እስከመጣሁ እንደዚህ ነፍስ ገዳይነች እ አይደለም ነፍስ እንኳን የገደለ ይታረቅ የለ ደንፈሶ ታርዶም ተጥሎ ምንም ተብሎ እኮ ይታረቅ አንቺ ደግሞ ገና ወጣት ነሽ፣ የሚዲያ ሰው ነሽ፣ ሰው ነሽ አንቺ። ደግሞ ነገሮችን አልገባሽም አልገባሽም ገብቶኛል። ተይ ወጣት ብትሆኝ፣ በእኔ ቦታ ብትሆኝ ነው የሚገባሽ። ከሚዲያ ውጭ የሆነ አይምሮ የዛ ገበሰው ነው እንጂ የኔ የሚያስበው እንደ አንቺ አይነት አንቺ ልብሽ ለቅርታ ደህና ሰው እኮ ነው። ዛሬ ሙር ማሽባይ አንቺ ለዚህ አልጠብቅሽም ነበር። ደግሞ ብቻ ይቅር ብያታለሁ። ምነው ይሄው፣ ይቅር ብያታለሁ። ተሰግዶ እዳ ተከፍሎ ምን ተብሎ፣ ሰው ተገሎ ተቀብሮ ምን ተብሎ እሱ እንኳን ታርቆ አንድ ላይ ኖሩታ። ይቅር ብያታለሁ ግን እኔ በችግር የለም ብቻ ጋር ብቻ ብዙ ማታንኪ ነገር ስላለ ነው። አንቺ ሚዲያ ሰው ስለሆንሽ እኮ እኔ ምሽ እኮ አፉ ለዚህ ነው በቃ አፉ ብያታለሁ። ብትችል ስለኔ እንዳታወራ ከዚህ በኋላ አይ አይ አፉ በይ ባላሹ የኔ እናት በቃ አፉ በይኝ። ምንም ማድረግ አልችልም። ቤተሰብ ምንም ማድረግ አልችልም። ምንም ማለት ነው። እኔ ማዘራን ማስቀየም አልፈልግም፣ ግን በቃ ምንም ማድረግ አልችልም። እኔ በጣም ነው ውስጥ የተሰበረው። ምንም ራሴን ለማረጋጋት ሞከርኩ፣ ሰግጄ ዱአ አረኩኝ ግን በቃ የሚገባቸው ይገባቸዋል ብዬ አስባለሁና በቃ ለማዘራ ነግሬያቸዋለሁ። ከዚህ በኋላ ስሜ የነታነሳን ብዬ ተስፋ አደርጋለሁ። የልብ ስብራት ዝም እንድትይ ነው የሚያደርግሽ። ምክንያቱም ልብሽ ሲሰበር መተንፈሱላ ነው የሚያቀትሽ። ልቡ የተሰበረ ሰው አይደለም እንዳንች ለመለፍለፍ ይቅርና ያንሾካሽግም። የደረሰበት ነው የሚያውቀው።